አቤት አስመሳይ ሰው መብዛቱ፣ አቤት አቤት አቤት ሃይሚና ብሩኬና አቤት፣ የውሸ ሰው የሚወዳቸው መብዛቱ። ለነገሩ ይሁዳም ሰሞኖ በሰላሳ ብር የሸጠው አንዳንድ አስመሳይ ሴቶች ግን ስታስጠሉ፣ እኔ በጣም በጣም ነው ያፈርኩት። እግዚአብሔር በጣም የሚያሳፍረው ምን እንዳረምን ማለት ይህን ያክል እኮ እነሱ እኮ ደግፉን ውደዱን ብለው አስገድደዋችኋል እንዴ? አልወደ አላስገድዷችሁም። እነሱ ደግፉን አላሉም፣ ውደዱን አላሉም። እኛ ወደን እና ፈቅደን ነው እየተከተልናቸው ያለ፣ ነው እየደገፍናቸው ያለ ነው። ስለዚህ ለምን ታስመስላላችሁ? ለምን እውነት እውነት አትናገሩም? ሰው እውነት ሲናገር መጥቶ እዚህ ከማስመሰል እና ከማሳደር ለምን እውነት እውነቱን አትናገሩም? በጣም ነው የምታሳፍሩት እግዚአብሔርን፣ ቲክቶከሮች በተለይ ማለት ነው። አንድ የሆነ የተቆራረጠ ቮይስ በውስጥ ተላከልኝ በቴሌግራም። እና አንድ ልጅ ነበረች ባለፈው ዱባይ የሄዱ ጊዜ ሀይሚና ብሩኬ ሀይሚ ላይ ተጠምጥማባት እየሳመቻት የተነሳችው ፎቶ ነበርና የእውነት አድናቂ ናት ብለን እኛም ወደናት ምናምን ነበርና በውስጥ ሀይሚ ስትቦጭቅ ስትቦጫጭቅ ስታማ ሰማኋት። የእውነት ምን አይነት አእምሮ ቢስ ናችሁ ግን? እውነት ምንድን ነው የሚሰማችሁ? ይሄ አሁን ማለት ነው ለምደ የምታስመስሉት። ሁለተኛ ነገር ደግሞ እኛ እነሱን የተከተልናቸው የወደድናቸው በፍቅራቸው ነው አይደለም። እኛ የምናውቃቸው ወይ በፕራንክ ወይ ደግሞ በሌላ በሌላ ስራ አይደለም። እኛ የምናውቃቸው እነሱን በፍቅር ነው የወደድናቸው፣ በፍቅራቸው ነው አይደል? ስለዚህ ለምንድን ነው ሁለቱን አንድ አድርገን የማንወደው? አንድ አድርገን ከወደድን ደግሞ ለምንድን ነው ሴ- በተጣሉ ሰዓት እነሱን በመከፋፈል እነሱን በመሳደብ ለአንድ ወግ ነው አንዱን በሳደም ለአንዱን ወግ ነው አንዱን መዘግዘግ ለምንድን ነው የሚያስፈልገው? እስኪ ንገሩኝ። እውነት የምትወዱ ከሆነ እውነት አስመሳይ ካልሆናችሁ እውነት በጣም በጣም በጣም በጣም ነው የገረመኝ። ና ቡጭቅጭቅጭቅጭቅ ዝክ እያደረጓት ነው። ሀይሚ ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች በያላችሁበት አለም ዳርቻ ሰላማችሁ ብስጸት ትረፍረፍረፍ ይበልልኝ ያልኩ ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ አድርጉ። እንዲሁም የጨረቃው ፋሚሊዎች ፕሊስ ሰብስክራይብ አድርጉኝ። ጨረቃዋን የምትወዱ እንዲሁም ጨረቃዎች በጠቅላላ ምንድነው መሰላችሁ ወይሱ የሚለው ግርብ ከፍተው በጣም ትንሽ ናቸው፣ የተወሰኑ ሰዎች ናቸው እና ቲክቶክ ላይ እኔ ሁሉንም አውቃቸዋለሁ ሲያሽቃብጡ ነው የማውቃቸው። ሲያሽቃብጡ ማለት ነው፣ ግን በግሩፕ ከፍተው ግን ሀይሚን ሲዘከዝኳት ሚስጥር አወጡባቸው የጨረቃዋ ቤተሰቦች። የሀይሚ እህቶች ደግሞ ሚስጥራቸውን አውጥተው አደባባይ ስጥት። እግዚኦ የሚወራው ነገር እኔ ምንም ነገር ማለት አልፈልግም። ስለ ማለት ለሀይሚ እንዲህ አላረጉላትም፣ ለሀይሚ ይሄንን እንኳን አልገዙላትም፣ ለሀይሚ ምን አላረጉላትም ምናምን፣ ይሄንን ማለት አሁን የሆነ ነገር ብናገር ምናልባት ብሩኬ ማስጠቆር ይሆንብኛል፣ ግን አልናገርም። እናንተ ለብሩኬ ምን አርጋችሁ ነው ለሀይሚ የሀይሚ እህቶች የሀይሚ ደጋፊዎች ይህንን አያደርጉ የምትሉት? ለብሩኬ እናንተ ምን አርጋችሁለታል ነው ወይስ እንዴት ነው ነገር እንናገር እንዴ? እናንተ ናችሁ እንዴ? አይ ይቅርብኝ፣ እኔ ማውራት አልፈልግም። እሺ ግን ይደብራል። የምትናገሩት ንግግር በእያንዳንዱ እዚህ ጋር ሀይሚን የጎዳችኋት መስሏችሁ ስታወሩ ብሩኬን እያስጠመዳችሁት ነው ያላችሁት። ብሩኬን እንዲጠላ እያደረጋችሁ ነው ያላችሁት። ስለዚህ እረፉ እረፉ እግዚአብሔርን በጣም ይደብራል ማለት። አሁን እንደዚህ አይነት ዲቴል የሆነ ነገር ውስጥ ብንገባ ብዙ ነገር እንናገራለን። ይሄ ደግሞ እነሱን ሁለቱን ይጎዳቸዋል እንጂ የሚጠቅማቸው አንድም ነገር የለም። ስነ ስርዓት ያዙ። ሀይሜን የምትጠሏት ከሆነ በግልጽ ጥሏት፣ ምን ችግር አለው? እሷ እኮ ጠላችኋትም ወደዳችኋትም አይደንቃትም፣ ቦታም ጊዜም የላትም ስለ እናንተ የምታስብበት። ስለዚህ ለምን እሷን የምጠሏት ከሆነ ሳታስመስሉ ከውጭ ለምን አጠሏትም። በቃ አንድነቱን አውቃችሁ ትረፍ። በቃ ጠላቶቿን ዘመድ መስላችሁ፣ ግን እሷን እዛ ለመጣል አትጋጋጡ። እሷን ወደ ታች ለማስቀረት ወደ ኋላ ለማስቀረት እግዚአብሔር ነው ምላቸው። እነዚህ ሁሉ ነገ ይታረቃሉ። ስለዚህ የምናፍረው እኛ ነን። ነገር ይሁን ያልሆነውን እዚህ እየቀባጠርን ማለት ነው። በጣም ነው የሚደብረው። ነግ ይህን ስሰማ እንዴ ሳልጠብቅ ሲጀምር የእነሱ የቅርብ የሚባሉት በጠቅላላ ማለት ነው፣ የሃይሚና የብሩኬ የቅርብ አድናቂ የሚባሉት የቅርብ ወዳጆች እኔ ከሌታ ከሌ ማለት አልፈልግም፣ ወዳጆች የሚባሉት ምቀኛ ናቸው። ሃይሚን ይጠሏታል፣ ሃይሚን አይወዷትም። ሃይሚን ዝቅ ለማስደረግ የማያደርጉት ጥረት የለም። ሃይሚ ከፍ እንዳትል፣ ሃይሚ ወደታችሁ፣ ሃይሚ ሚዲያ ላይ ለማስጠመድ ግሩፕ ከፍታችሁ የሚፈተፍቱት ስታስጠሉ ሲጀምር፣ እናንተ ብሩኬ ቼክ ያደርጋችሁም እንጂ ብትችሉ፣ እውነቴን እንምላችሁ፣ ብትችሉ ቼክ አያደርጋችሁም አትችሉም፣ እንጂ ብትችሉ ሃይሜን ወደዛ አርቃችሁ ብሩኬን አጠገባችሁ አርጋችሁ፣ አንደኛችሁ አንድ እግሩን፣ አንደኛችሁ አንድ እግሩን፣ አንደኛችሁ ትከሻውን፣ አንደኛችሁ ጸጉሩን ማሻሸት የምትፈልጉ ሰዎች ነው። ይቅርታ አድርጉልኝ፣ ይግለቃሉ በስማም። ግን በቃ እንዴት ልበላችሁ፣ ክፉ ቃል እንድትናገሩ ይገፋፋችኋል። ግርም አለኝ እግዚአብሔርን። ከዛ ደግሞ ለምን ሚዲያ ላይ ወጣብኝ እንዴት ታወጣላችሁ ብላ ደግሞ ያዙ ይልቀቁኝ፣ ትላለች፣ ታለቃቀሳለች። ተጠንቅቀሽ ስታወሪ ይሄ ነገር ይወራብኛል፣ ይሰማብኛል ብለሽ አታወሪ። እንዲህ ማማት እስከፈለግሽ የሀሜት ጥሩ የለውም ሲጀመር ግን ደግሞ ተጠንቀቀሽ። ጓደኞችሽ ራሱ የሚገርምሽ ነገር እየታዘቡሽ እና ምን ያክል አስመሳይ እንደሆንሽ እያጋለጡሽ ነው። የገዛ እንግዲህ እዛ ግሩፕ ውስጥ እነሱ እርስ በራሳቸው ናቸው ያሉት። እዛ የተስማሙት እንግዲህ ሀይሚን ሊጥሉ ወይም ደግሞ ሀይሚን የሚጠሉ ሰዎች እዛ ግሩፕ ውስጥ ተሰባስበው ነው ይህንን ወሬ ያወሩት። ስለዚህ ከመካከላችሁ እንግዲህ ብዙዎቹ ታዝበውሽ አንቺ ያወራሽውን ነገር ወደ ውጭ አወጡብሽ። ይሄ ደግሞ ትልቅ ቅሌት ነው። የእውነት የእውነት ቅሌት ነው። እግዚአብሔርን ቅሌት። አሁን ሀይሚ ይህን ስትሰማ ምንድን ነው የምትለው? እንደዛ ቅፈሽ ስመሻት ተጣብቀሽባት ዘመድ መስለሽ ጓደኛ መስለሽ ስመሻት እንደገና ደግሞ ይህንን ነገር ስታወሪ ስትሰማሽ ብስማ ምንድን ነው ማለት ምን አይን አለሽ? ምን ፊት አለሽ? እስኪ እሷን የምታይበት እሷን የምታወሪበት የእውነት ያሳፍራል። በነገራችን ላይ ለብዙዎቻችሁ ትምህርት ነው። የዚች ልጅ ገበና ወጣ እንጂ በጣም ብዙ ልጆች ውስጥ ግሩፕ ከፍታችሁ የምትሰሩ ብልግና ስራ አለ። እረፉ። የሁለቱን የማጣላት የማለያየት፣ እንዲሁም ደግሞ እውነት የሚናገሩትን ልጆችን እየዞራችሁ ቻናል ማዘጋት ሪፖርት ማስደረግ አያችሁ፣ እናንተ አላም የሌላችሁ ለአላማማት ኖሩ ናችሁ። እንደዚህ የምታደርጉት በጣም ያስጠላል።